ትሪሊዮን የሚሆን በጀት ይዘናል። ከዚህ ውስጥ አንድ ነጥብ አንዱ ከታክስ የሚሰበሰብ በጀት ነው። ስለሆነም ከ2015ና ከ2016 በተለየ መልኩ ምን ምቹ ሁኔታ ሆኖ ኑሮ ነው ለመሰብሰብ ይህን ያህል ያቀርነ የሚል ጥያቄ አለኝ፣ ምክንያቱም ከአሁን በፊት ይሰበሰባል ተብሎ ባለመሰብሰባቸው ብዙ ፕሮጀክቶች ተጀምረው ቀርተው በአካባቢውም የመልካም ማስተዳደር ችግር እየፈጠሩ ነው። ትኩረት የሰጠው ለአዳዲስ ፕሮጀክቶች ይልቅ ነባሮቹን ለማስጨረስ ትኩረት መደረጉ ጥሩ ነገር ነው እየወስድ ያለው በግሌ ምክንያቱም ያለንን ሀብት ሰብሰብ አድርገን ጀምረናቸው የቆየናቸውን ፕሮጀክቶች እየፈጸምን በቀጣይ ደግሞ እነሱን ካስመረቅን በኋላ ወደ አዳዲሶቹ መሄድ አቅማችንን በተገቢው መንገድ ለመጠቀም ትልቅ ዋጋ እንዳለው እገነዘባለሁ። ይሁን እንጂ ነባር ፕሮጀክቶችም በቂ የሆነ በጀት አልተመደበላቸውም የሚል ጥያቄ አለኝ። አልተመደበላቸውም እዚያ ላይ በቂ የሆነ እና አብዛኛው እና አብላጫ የሆነ ነገር ተመድቧል ተብሎ ቢመለከትም በተጨባጭ ወደ የአንዳንዳችን ወደምንከታተላቸው ፕሮጀክቶች ስናይ ችግር እንዳለበታቸው ማንሳት ፈልጋለሁ። ያለፉት የለውጥ አመታቶች መንግስት በብዙ ፈተናዎች ውስጥ ሆኖ በርካታ መንገዶች በተለይም በተለያየ ምክንያት ሲጓተቱ የነበሩ ረጅም ዓመት ያስቆጠሩ መንገዶችን ችግሮታቸውን በቅርበት ገምግሞ ፈትቶ ወደ ስራ ያስገባበትና ከመንገድ ተደራሽነት አንጻር በርካታ ለውጦች የመጡበት አመታት እንደነበሩ በሪፖርትም ስንገመግም መጥተናል። በተግባርም ወርደን ስናይ ያለው የሚያሳየው ሁኔታ ይሄ ነው። ያ ማለት ግን ዛሬም ላይ የመንገድ ፍላጎቶች የመንገድ መሰረተ ልማት ችግር ተፈቷል ለማለት የሚያስችል አይደለም። ዛሬም በርካታ ፍላጎቶች አሉ። የተረጋጋ የማክሮ ኢኮኖሚ ማስፈን በኢኮኖሚ ውስጥ ያለውን አግሪጌት ዲማንድ ከመጠን በላይ እንዳይለጠጥ መቆጣጠርን በከፍተኛ ደረጃ ያስፈልጋል ማለት ነው። ስለዚህ አጠቃላይ የመንግስት ወጪ በአብዛኛው የገቢ አቅማችንን በማሳደግ ላይ መመሰረት ይኖርበታል ማለት ነው። በገቢ አቅማችን ላይ የማይመሰረት ወጪ እዳ ከመቆለል ውጪ ዘላቂነት አይኖረውም ማለት ነው። ስለዚህ ምንም እንኳን ብዙ ሰፊ የልማት ፍላጎት ቢኖርም ወጪያችን የሚመሰረተው የማክሮ ኢኮኖሚውን ሂደት በሚደግፍ መልኩ በከፍተኛ ደረጃ የሀገር ውስጥ ገቢን የማሳደግ አንድ ዓላማን ማሳካት፣ የልማት አጋሮችን ድጋፍ ኤግዞስቲቭሊ መጠቀም፣ በአገልግሎት ማሻሻያ በአገልግሎት ታሪፍ ማሻሻያ የምናገኘው ነት ገቢ መጠን በከፍተኛ ደረጃ ማሳደግ፣ የመንግስት ልማት ድሪቶች ከትርፋቸው የተሻለ ዲቪደንድ ለመንግስት በጀት እንዲያውሉ ማድረግ፣ ከዚህ የተረፈው ደግሞ በደፊሲት ማኔጅመንቱ አገር ውስጥ ካለ የገንዘብ እንቅስቃሴ በፋይናንስ ተቋማት መንግስት ይበጠራል ማለት ነው። አሁን በእጃችን ላይ የተከበረው ምክር ቤት ያጸደቃቸው ፕሮጀክቶች ብቻ ለመጨረስ ቢያንስ አንድ ነጥብ አምስት ትሪሊየን ብር ይፈልጋል ኦቨር ዘ ካሚንግ ርስ ማለት ነው። እነዚህም በሶስት እንክፈላቸው። ጨረታ ወጥቶላቸው ኮንትራክተር ተቆጥሮላቸው የግንባታ ስራ የጀመሩት ፕሮጀክቶች ብቻ ለመጨረስ ከአምስት መቶ እስከ ስድስት መቶ ቢሊዮን ብር ይፈልጋል። ግንባታቸው የተጀመሩት የተጀመሩ ሲባል ጨረታ ወጥቶላቸው ኮንትራክተር ተቀጥሮላቸው ሞቢላይዝ ተደርጎ ስራቸው የተጀመሩ ማለት ነው። በጨረታ ሂደት ላይ ያሉትንም ለመጨረስ አናዘር ሃንድረድስ ኦፍ ቢሊዮንስ ይፈልጋል። ምንም አይነት ወደ ጨረታ ሂደት ያልገቡ ግን የተከበረው ምክር ቤት በበጀት ተክሎላቸው ገና የጨረታ ሂደት ያልገቡ አሉ።